ያለፈ ጉዳይ ነው። በቃ ውሃ ውስጥ ገባሁኝ ልሰራ ነበረ፣ ልሞት ነበር፣ ፈጣሪ መስገን ተርፊያለሁ። ምንድን ነው እሺ? ከዚህ የተለየ ነገር ምናል? ሰው ሌላ መንገድ ሲሄድ እንቅፋት ምትወት ሰው አይሞትም? ያው እኮ ሳያስበው ነው። ባለፈውም ሽጉጡን እንደዚህ ያለፈ ጉዳይ ነው ብለን ተው ነው ያን፣ አደባብሰን አልፈን፣ ደግሞ ውሃ ውስጥ ሁን፣ ደግሞ ዘለግባ፣ ይህንም አደባብሰን አልፈን፣ ደግሞ ነገ ደግሞ የሆነ ቦታ ኮልተ ነው። አንተ ቆም ጅምር፣ አብርሃም፣ እስኪ ለራስ ራሱ ተቆርቆር እስኪ። ምን ነገር ቢሆን እሰራለሁ ትላለህ እንዴ? እና ራሴን ለመቀየር እስከሆን ድረስ እሰራለሁ። እስከመቼ ድረስ ምታዲያ? በደህንነት ሁልጊዜ እያከክ የምንኖረው እናንተ ሳይ አይሰማችሁም? ትንሽ ከመሞት እንደዚህ እያከኩ ብኖር ይሻለኛል። አይደብርህም? የማይሆን ስራ ሰርተ ህይወትን አትፈልገውም? ነገ ነገ አላማ የለህም? እኔ ህይወቴ ምን ሆነ እሺ? የዛን ጊዜ ምን ሆንህ? የወጣሁ አይደል? እሺ፣ ሞተ ቢሆንስ ንገረኝ እስኪ። እና ታዲያ ሰው እንቅፋት መቶት ይሞት አይደል? ቀኔ ከደረሰማ እንግዲህ ፈጣሪ ከፈቀደ እሞታለሁ። አንተ እኮ ምን አይነት አስተሳሰብ ነው አብርሃም? በእናትህ ሁለተኛ እንደዚህ እንዳትል። አንተ ምን አይነት አስተሳሰብ ነው የምታመጠው? በቃ ከሞተ ሰው ጋር ቪዲዮ አልሰራም ከዚህ በኋላ።

ሰላም እንዴት ናችሁ? ውድ ዩቱብ ቻናላችን ቤተሰቦች እንደምንሰነበታችሁ፣ እኛ ፈጣሪ ይመስገን በጣም ደህና ነን። ያው እንግዲህ ሰሞኑን የተፈጠረውን ነገር ሁላችሁም ታውቃላችሁ። ነገር ግን ያው ቤተሰብ እንግዲህ ከዛ ሁሉ መከራ ከዛ ሁሉ ጭንቀት ፈጣሪ ይመስገን እንግዲህ እንደሱ ቸርነት ተርፌ እናንተ ፊት ቁሚ ያለው እና እንዴት ሆንክ፣ የምን ደረጃ ደረስ፣ ጠፋህ ምናምን እያላችሁ ስትጨነቁ የነበራችሁ ዩቱብ ቤተሰቦች እኔ በጣም ደህና ነኝ። እንግዲህ በዚህ ሰሞን ቪዲዮ አልሰራንም፣ እንዳያችሁት የጠፋ ነውም ያው ከኔ ካላቸው ፍቅርም አንጻር የተነሳ ቪዲዮ አንሰራም በቃ፣ እንዴት እንደዚህ ታደርጋለህ ምናምን በማለት አኩርፈውኝ ነው ጓደኞች፣ አንሰራም ብለውኝ ነው። ዛሬ እስኪ እንግዲህ እናንተን ይዤ በካሜራ ፊት ልጠይቃቸው ነው። የሚፈጠረውን አብረን እናያለን። እንወዳቸዋለን፣ እናከብራቸዋለን። ቤተሰብ ቪዲዮችን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። መልካም ቆይታ ይሆንላችሁ።

አታኮርፉኝ እንጂ። ዋ ለምን ፈልገን ነበር ይደርልን ቪዲዮ እንሰራ፣ ብዙም እናንተ ይቅርታ አልጠይቃችሁ። ከቤተሰብ እኛን ምን አድርገን ነው ይቅርታ የምትጠይቀው? ሞተ ሰው ቪዲዮ ይሰራል። ዋላ ለምንድነው ነገር የምታከሩ? አሽኔ ምንድን ነው ያጠፈውኝ? መነጋገር ካለብንም እሺ፣ ካሜራውን እንትን በለው እና ከተነጋገርን በኋላ ቪዲዮ እንሰራለን። አሁን ግን እኛ ቪዲዮ መስራት አንፈልግም። እኔ እንደራሴ አልፈልግም። እኔም አልፈልግም። ለምንድን ነው የማትፈልጉት? የሞተ ሰው ጋር መስራት ስለማልፈልግ። አንተ እኮ ብህድነህ። ቆይ ማለት ስራ ላይ እንደዚያ አይነት ነገር አያጋጥምም እንዴ? ኧረ እባክህ አንተ ከሞትክ በኋላ ነው እንትን የምትለው የምትለወጠው። አንተ ለራስህ ካላሰብክ ማን ያስብልን? እሺ፣ ይቅርታ አልኩኝ እኮ እኮ ችግር የለውም። ይቅርታም ብናደርግልን አሁን እንትን በልና ከተነጋገርን በኋላ ቪዲዮ መስራት ካለብንም እንሰራለን። ስለምንድን ነው የምንነጋገር፣ ችግር የለውም። ቤተሰብ ፊት ማንነጋገር ምን ችግር አለው እንደሰራስ? እሺ ቆይ እኔና ተረዱኝ ማለት ነው እናንተ የራሳችን ስም ብቻ የምትረዱት? ደግሞ ካንተም ብሶኛን ልትቆጣል ነው እንዴ አንተ ቆይ ማንም ይሉህ እንትን ነው ዋናተኛ ነው እዛ ዘንድ ለምትገባ በመጀመሪያስ እኛን እንትን ማትለን የነበረ አሁን እኮን ጊዜ እኮ ልናጣህ እንችላለን። ይሄን ታውቃለህ። እና እኔ ፈልጌ ነው እንዴ ታዲያ? እና ታዲያ ማን አስገድዶ ነው ፈልጌ ነው እኔ እንሰራለን፣ እንለወጣለን ብዬ ነው ታዲያ እንዴ። ደግሞስ ማንኛውም ስራ ይሁን እንጂ ብቻ እንሰራለን ተባብለን ቃል አልገባንም ነበር። እና ታዲያ እኔ ልሙት ብዬ ነው እንዴ የገባሁት? እና ለስራ ብለን መሞት አለበት እንዴ አንተ? እኔ ልሙት ብዬ ነው የገባሁት። እና እንግዲህ አይንህ እያየህ እዛ የምትገባ ስራ ብለህ የምትገባ ትገባ መጀመር እኮ እራስህ ስትኖር ነው ስራው የሚኖር አይደል ለምን እዛ ትገባለህ አንተ አይንህ እያየህ አንተ ስትጀመር እሺ ፕራንክ እናድርጋሽ ስላልተስማማህም ነበር እና ብስማማ ነው ትገባለህ ገባለ ብዬሽ አስቤያለሁ እኔ ዳር ልዳር ታደርጋለህ ጭራሽ እዛ ዋናው እንትን ውስጥ ትሄዳለህ ትገባለህ አይን እሺ ቆይ እዛ ውስጥ የሆነ ፊሮ ቢኖረው እሱ በማታውቀው አገር ደ እሺ አሁን ቤተሰብ ፊት ነው ይቅርታ አድርጉልኝና ስራችን ነው። የተጎደው እኔ ነኝ አይደል? አሁን እናንተ ምናችሁም አልተነካም። እናንተ የተነካ ነገር አላችሁ? ምንድን ነው የሆናችሁት? እስኪ ንገሪኝ፣ ምንድን ነው የሆናችሁ? አንቺ ምንም አልሆንም አይደል? እሺ ምንድን ነው የሆናችሁት? ቆይ ምን ተባብለን ነበር? ንገረኝስ በማናውቀው አገር አሁን እኔ ዳር ለዳር ትዋኛለህ ብዬሽ፣ ጥራሽ ጥራሽ ዋናው እንትኑ ላይ እኮ ነው ሄደው የገባው። እኔ እግዚአብሔርን እዛ ትገባለህ ብዬሽ አልነበረም የተስማማውኝ። በጣም ቆን ደነገጥ ነው። መደንገጥ እኮ አይደለም እናንተ እዛው ላይ እያያችሁ የቤተሰብም ጨምሮ ተጨንቀዋል ሰሞኑ እንኳን በእናንተ ምክንያት ቪዲዮ ስላልሰራን የበለጠ እያስጨነቅናቸው ነው ገብተዋል በእናንተ ምክንያት አብርሃም ነው የነገርኩ መነጋገር ካለብን የምንነጋገር ካሜራ እንትን ብልና እንነጋገር ከዛ በኋላ ቪዲዮ መስራት እንችላለን እኔ በቃ በዚህ እንትን ቪዲዮ መስራት አልፈልግም ምክንያቱም እኔ ስኖሮ ነው ወይ ቪዲዮ የሚኖረው አንተ ቆይሽ በዚህ ሰዓት አሁን አብርሃም ባትሆንስ እዛው ገብተ ብትቀርስሽ ኦ እንደምታውቀው ወራጅ ነው ይዞ ቢሆንስ እና የእኔ ጥፋት ነው እሺ እኔ ሞት ልሙት ብዬ ነው እንደ የገባሁት እሺ ቆይ ራስህን ጠብቅ አንተ የማትገባኝ ነበር ለምን ዘለ ትገባለህ በማታውቀው ኋላ ላይ ወይ እሺ ማስደንገጥ እንትን ፍራንክ ማድረግ ካለብህ ዳር ዳር ላይ አለ ሲጀመር ዘው ላይ እሱ ነው ማስመሰል አይችልም ነበር እና አሁን በቃ ይቅርታ ታደርጉልኝ ነገር ነው መጀመሪያም ካሜራ ጥፋና እንነጋገር ካሜራ ጠፋል ጠፋልም ዱ ካሜራ ጠፋ። እያንዳንዱ የምናደርገው እንቅስቃሴ እየቀረጽን አይደል? ካሜራ ቢጠፋል ምንድን ነው? እየተለየ ነገር አለ ነገር ኮላ ይኖር ይችላል። ቤተሰቦችም አይዩ አይደለም፣ እናሳውቃቸዋለን። ግን አብርሃም በቃ ከባድ ነገር ኮ ነው፣ ህይወት ጉዳይ ኮ ነው። ትቀልዳለህ እንዴ? እኔ መቼ የህይወት ጉዳይ ነው አይደለም፣ እንኳን አይደለም ያልኩኝ ይሄ በቃ አይደለ ስራ ላይ ነው የሚያጋጥም ነገር ነው። ሌላ ስራ ላይ እንኳን ያጋጥማል እንደዚህ አይነት ነገር ይህ እኮ ችግር የለውም፣ አጋጣሚ የሚባል ይሄ እኮ ራስ ፈቅደህ እኮ ነው ወደ የገባኸው። ለምን እሽኛል? ስራ መስራት ያለብኝ እና ስራ ብትሰራ እንደዛ እያደረግህ ነው። እንደዛ ምሰረው። እሺ፣ እንዴት እያደረግህ ነው መስራት ያለብኝ ንገሪኝ። እሺ፣ እንዴት እያደረግህ ነው መስራት ያለብኝ? አይደለም፣ ይሄን እኮ ከዚህ የባሰ ስራ እንሰራለን። ኧረ ስራና ስራ እኮ አለ አብርሃም። ስራና ስራማ ላይ ተስራ እንጂ ባለፈው እንደዛ ሽጉጥ ባርቆ ብለን ትላልክ አንተ ቆይ የመጀመር እራስህ ስትኖር መስሎኝ እንትን የምትል አብረሀም አንዳንዴ የምታመጣችሁን በቃ የፕራንክ ሀሳቦች እኔ እኮ እሺ ብዬሽ የምስማማው እኮ በስነ ሳር እንሰራችኋለን ብዬሽ ነው። አንተ ራስህ ግን እየጎዳህ እንዴት ነው እኛ መስራት የምንችለው? ባለፈው ሽጉጥስ ቢሆን ታዲያ አንተ ራስህ ስትታገል ነው እንጂ የባረቀብን እኔ ፈልጌው ነው? እሺ መጀመሪያ ብትሰማኝና በስነ ሳር ብትሰጠኝ ድሮ። አሁን እሺ፣ ይሄን ችግር የለውም ያለፈ ጉዳይ ነው ኖርማል ነው። ይሄም ያለፈ ጉዳይ ነው። በቃ ውሃው ውስጥ ገባሁኝ ልሰራ ነበር ልሞት ነበር፣ ፈጣሪ ይመስገን ተርፊያለሁ። ምንድነው? እሺ፣ ከዚህ የተለየ ነገር ምን አለው? እሺ ሰው ሌላ መንገድ ሲሄድ እንቅፋት ምጥቶ ሰው አይሞትም፣ ያቆሳስበው ነው። ባለፈውም ሽጉጡን እንደዚህ ያለፈ ጉዳይ ነው ብለን ተውነው፣ ያን አደባብሰን አልፈን ደግሞ ውስጣውን ደግሞ ዘለገባ። ይሄንም አደባብሰን አልፈን ደግሞ ነገ ደግሞ የሆነ ቦታ ኮልተር። አንተ ቆም ጅምር፣ አብራምስ ኪር፣ ለራስ ራስ ተቆርቆር። እስኪ ምንድነው ለራስ ተቆርቆር ማለት እንዴ? ታዲያ እሺ፣ እኛ ራሳችን ለመቀየር መስራት ያለብን ስራ ካልሰራን ታዲያ እንዴት ነው እሺ ራሳችን ልንለወጥ የምንችለው? ዝምብለን ቀላቀል የሚለቀቀውን ቪዲዮ እያየሁ አይደል አንተ ደግሞ በቅጡ አድርገዋ። አንተ ሙት ነው እንዴ የምትለወጠው? ስለዚህ ለመለወጥ ከሆነ የምትፈልጉት በቃ ቪዲዮችን እንስራ። እሺ ቪዲዮ እኮ እኛን በማይጎዳ መልኩ እንስራ እያልን ነው። እሺ ቆይ አሁን እዛው ሆስፒታል ቀርተህ ቢሆን እሺ ቆይ ንገረኝ እስኪ የአንተ ቪዲዮ መስራት ምን ላይ ነው ላይ ነው ጥቅሙ ንገረኝ እስኪ እሺ ብትቀርስ፣ ፈጣሪ ይመስገን ተርፈህ እሺ። ቀረው በመከራ ነው ወጣው ታች ውርድ እና ነገር ይቀረዋል። አላመጣህል ለምንድን ነገሩ አልመታከብደትም። እሺ ቆይ አካበድ ነው እራሱ ከስንት ነገር ይሰራል አይደል። እኔ ከዚህ በኋላ ራሴን ለመለወጥ እስካሁን ድረስ እስካልሞትኩ ድረስ እሰራለሁ። ማንኛው ነው የምሰራው? አልሞትክም አይደል? በአንተ ቤት በፈጣሪ ምን ነገር ቢሆን እሰራለሁ ትላለህ እንዴ? እና ራሴን ለመቀየር እስከሆን ድረስ እሰራለሁ እስከምችል ድረስ። ታዲያ በደህንነት ሁልጊዜ እያከክ የምንኖረው እናንተ ታዲያ አይሰማችሁም እንዴ? ትንሽ አንተ ከመሞት እንደዚህ እያከኩ ብኖር አንተ ሞተህ ቢሆንስ ሰው እንቅፋት እንግዲህ አይነት አስተሳሰብ ነው። መቼም ቢሆን ቪዲዮ አልሰራም። በዚህ መልኩ ጀመረ አስተሳሰብ ሁሉ እንድል ዝም ብሎ ድከም ነው ያሉ፣ እናንተ ናችሁ በጣም የደከማችሁ። እኔ አደሉም የደከማው። ቆይ የሌላ የፕራንክ አሰባጥነው ምንም ነገር ቢሆን ሰራሉ ማለት አንተ ማንኛውንም ስራ ስትሰራ እንቅፋት ግጥመህ እሱ ችግር አይፈጠርም። ሁሌ በደስታ ነው ነገሮች ተስተካክሉ ነው የሚሰሩ። ሁሌ በደስታ ነው የምንሰራ እያልን አይደለም፣ ግን ደግሞ የሰራው ስራ ስራ አይደለም። አዎ አብረሃም፣ እኛም ቢሆን ህይወታችን እንፈልገዋለን። እዚያ ተስማምተህበት ነበር አንተ አብረሃ ሆና ትበል እና ተስማምቼ ነበር። እኔ ግን እዚያ የምትገባ መሰለኝ እና ችግር ሲያጋጥመኝ ነው እንዴ? ታዲያ አሁን ችግር ሲያጋጥመኝ አንተ ራስህ እንደፈለግህበት የገባኸው። ቆይ አይደለም መጀመሪያ የተስማማ ነው የት ላይ ነው? እኔ ትልቁ ባህር ትገባለህ ብዬ ነበር። ንገረኝ እስኪ እና እንግዲህ ዳር ላይ እናንተስ አላችሁ አይደል እንዴ እና እኔ ትንሽ ፈቅ ብለ ታስፈራራለ፣ ብዬ ነው ፕራንክ እናደርጋለን ብዬ ነው ዘለባህር ማታውቀ ውስጥ ትገባለህ ብዬ ነው። እንዴት ነው የደነገጥነኛ? እስኪ ምን አይነት አስተሳሰብ ነው የምታመጣው? በቃ ከሞተ ሰው ጋር ቪዲዮ አልሰራም ከዚህ በኋላ ለማንኛውም ቤተሰብ እንዳያቸኋቸው ነው። ችግር የለውም፣ ችግር የለውም። በቃሽ። ሰላም ዋሉ ቤተሰብ።